እግዚአብሔር አምላክ በደንብ ስሙ ለካ የሚዘምረው እሱ ይቀበላል ማለት ነው። አሁን ይሄ የተቀደሰ ጉባኤዎቻችሁን ተጸይፌአለሁ አለ ነው። ጉባኤውን እኮ የተቀደሰ መቅደሱን ተጸይፌአለሁ። ዘማሪዎቻችሁ ጩኸት ናቸው። እናንተ በአንድ በኩል ሌላ አምላክ ታመልካላችሁ፣ ቀጥላችሁ ደግሞ ትዘምራላችሁ። አርባ ዓመት ሙሉ መሥዋዕ አደረጋችሁን ያልተቀበልኳችሁ? አንድ ነገር ላሳያችሁ። አሞጽ ምዕራፍ አምስት ቁጥር ሀያ አንድ ጀምሮ የእግዚአብሔር ቃል እንደዚህ ይላል። ዓመት በዓላችሁን ጠልቼዋለሁ፣ ተጸይፌውም አለሁ የተቀደሰውም ጉባኤያችሁን ደስ አሰኝኝም የተቀደሰው ጉባኤያችሁ ምን አይለኝም ደስ አያሰኘኝም። የሚቃጠለውን መሥዋዕታችሁን የእህል ቁርባናችሁን ብታቀርቡልኝም እንኳን አልቀበለውም። ለምስጋና መሥዋዕት የምታቀርቡልኝን የሰቡትን እንስሶች አልመለከትም። ከዛ የዘማሪያችሁን ጩኸት ከእኔ ዘንድ ምን በሉ አርቁ። እግዚአብሔር ለምንድን ነው እንዲ ያለው ብላችሁ ስትሉ ቁጥር አራት ላይ ነገር ግን ፍርድ እንደውሃ ፍርድ እንደምን እንደውሃ ጽድቅም እንደማይደርቅ ፈሳሽ ይፈሳል። ከዛ የእስራኤል ቤት ሆይ በውኑ በምድረ በዳ አርባ ዓመት ሙሉ መሥዋዕት አቀረባችሁልኝ? ለራሳችሁም የሰራቸውን ምስሎች የሞሎክን ዱንካንና የአምላካችሁን የራፌን ኮከብ አነሳችሁ። ስለዚህ ከደማስቆ ወደዚያ አስማርካቸዋለሁ፣ ይላል የሰራዊት አምላክ እግዚአብሔር። እነኚህ ሰዎች የተደበላለቀ ሕይወት ውስጥ ነው ያሉት ለተለያየ ጣዖት ማን ይለዋል? እዚህ ጋር የሞሎክን ምስል ድንኳን የአምላካችሁን የሬፋንን አነሳችሁ። ስለዚህ ከደማስቆ ወደዛ ምንላችኋለሁ? አስማርካችኋለሁ፣ ይላል የሰራዊት አምላክ እግዚአብሔር። ያስማርካችኋል። ዝማሬዎቻችሁ ጩኸት ናቸው። ስለዚህ ከእኔ ምን በሉ፣ አርቋቸው። ማስንቆቻችሁ የምትሰማው ማስንቆቻችሁ፣ እኔ አልሰማውም። ለምን? የተደበላለቀ ህይወት ውስጥ ነበሩ። ይዘምራሉ ሌላ ህይወት ውስጥ ነው ያሉት፣ ሌላ አምላክ ያመልካሉ። እግዚአብሔር አምላክ በደንብ ስሙ። ለካ የሚዘምረው እሱ ይቀበላል ማለት ነው። አሁን ይሄ የተቀደሰ ጉባኤዎቻችሁን ተጸይፌዋለሁ። ጉባኤውን እኮ የተቀደሰ መቅደሱን ተጸይፌዋለሁ። ዝማሬዎቻችሁ ጩኸት ናቸው። እናንተ በአንድ በኩል ሌላ አምላክ ታመልክ አላችሁ፣ ቀጥላችሁ ደግሞ ትዘምራላችሁ። አርባ ዓመት ሙሉ መሥዋዕት ያደረጋችሁን ያልተቀበልኳችሁ ቃል አርባ ዓመት። ስለዚህ እግዚአብሔር ምን እያለ ነው ማለት ነው? የምንዘምረውን ዝማሬ ይቀበላል ማለት ነው? የምንዘምረውን ዝማሬ ይጸይፋል ማለት ነው? መጽሐፍ ቅዱስ ምንድን ነው ይለው? ይሄንን ጉባኤ ምን ብየዋለሁ ይላል? ተጸይፌዋለሁ። ለምን ብላችሁ ካላችሁ እግዚአብሔር በሌለበት ተራራ መግፋት ነው የሚሆነው። ስለዚህ ምን አለ? ይሄንን ተጸይፌዋለሁ አለ። ስለዚህ እንደውም ምን እላችኋለሁ? አስማርካችኋለሁ። የእናንተ ዝማሬ ለእኔ ጩኸት ነው። በጌታ በኢየሱስ ስም ቀድመን መተንግል ለጌታ መጮህ ይሆንልን። እስኪ በደንብ ከፍ አርጉና ድምፃችሁን እግዚአብሔር ሆይ በተጸደሰው ልቤ እዘምርልሃለሁ በሉት። እነዚህ ሰዎች የሆነ ጣዖት ልባቸው ውስጥ ጣዖት ነው ይሆናል። ዛሬ እኛ እናመልከው ሌላ ጣዖት የለንም፣ ግን ከእግዚአብሔር ጋር የሚያጣላን ጣዖት የሆነ ነገር አለ። ለምሳሌ ራሄል የአባቷን ትራፍም አምላክ ነው ብላ የሆነ ምስል ያለው ነገር ይዛ ከማጋራ ወጣች ከያዕቆብ ጋራ ወጣች። እና የመጀመሪያው ነገር አባቷን ያጭበረበረችበት በፈረስ ኮርቻ ማለት መረች፣ ፈረስ ታውቃላችሁ። በፈረስ ኮርቻ ስር ቁጭ አለችና የሴት ወግ ወይም ደግሞ የወር አበባዬ መጥቷልና እባክህ ቅርታ፣ አደረገላ። እሱ ትራፍሜ ወስዳችኋል፣ አምላኬን ወስዳችኋል ብሎ ይፈልግ ነበረ። ሸወደችው። ብትሸውደውም ከእግዚአብሔር ግን አላመለጠችም። ልክ አሁንም ያላችሁን ሁሉ አምጡና ቅበሩ ያዕቆብ ብሎ ሲል እሱ አሁንም አልቀበረችም። መጨረሻ ላይ የሆነ ቦታ ላይ ሞተች። የሆነ ቦታ ዋጋ ከፈለች። ስለዚህ አንድ ነገር እናደርጋለን ወንድሞች እህቶች፣ እግዚአብሔር በሚመለክበት ጊዜ ሌላ ስራ ይሰራ። በእግዚአብሔር የአምልኮ ሰዓት ገለናል ለምንመጣው እግዚአብሔርን ለማምለክ በተቀደሰ ልብ እግዚአብሔርን ማምለክ ስራ ነው። እንዲሳካልህ እንዲቃናልህ የዘመን ቁጥር እንዲጨምር እግዚአብሔርን አመስግነው አምልከው በሉት። ምስጋና ስትሰዋ እግዚአብሔር አንተን ያከብረሃል በሉት። ስለዚህ በሁለት ሐሳብ ማንከስ ሳይሆን እግዚአብሔር በሰጠን ዘመን እግዚአብሔርን ልናመሰግነው ይገባል። እግዚአብሔርን ከፍ ልናደርገው ይገባል። ስለዚህ ምን አለ? የእናንተን ዝማሬ ተጸይፌአለሁ። አንዳንድ ሰው ስለ ዝማሬ እውቀት የለው። ዝማሬ ማለት እኛ ደስተኛ የምንሆንበት ሳይሆን እግዚአብሔርን የምናስደስበት መንገድ ነው። የእግዚአብሔር ደስታ ደግሞ ለእኛ ኃይላችን ነው። አሜን አሜን። ስለዚህ ዳዊት ምን አለ? እርቃኑን ሆኖ ከወንኩለት በላይ ምን እላለሁ እሆንለታለሁ እሷ አብትሃል እንዴ እንደዚህ የምትሆነው ምንድን ምን ሆነ ነው፣ አንተ ሰው ምናምን ስትለው ባትሽ እያለ የአባትሽን ንቅስና ቀምጦ ለኔ የሰጠ ኮንኩለት በላይ ገና ሆነና ሳቀችበታል። መጨረሻ ላይ ሳትወልድ ነው የሞተች። ለምን ብላችሁ ካላችሁ በሱ ዝማሬ ስለተሰናከለች፣ የሱን አምልኮ ስላልተቀበለች እግዚአብሔር ማጸኗን ዘጋ ይላል እዛ እሱ ግን በዘመኑ ሁሉ ካንተ ቤት ንግስና ይጠፋም። ማለት የእሷ ዘሮች ንግስና ላዩ ቆመ። እዛ ጋር ማጸኗን ዘጋ። ከዳዊት ቤት ንግስና የማይጠፋ ከሆነ የእሷም ዘር ንግስና ውስጥ ይገባ ነበር። ስለዚህ ስታመልኩት፣ እግዚአብሔርን በእውቀት አምልኩት። እግዚአብሔር ምስክሬ ነው። እሮብ ሲባል የመጀመሪያው ነገር ማወቅ ያለባችሁ ዛሬ ለእግዚአብሔር ምስጋናን እሰዋለሁ። ለምሳሌ ማሌዳ ስትነሱ ከንፈሮቻችሁ የሚከፈቱት በምንድን ነው? በምስጋና ነው። ስታመሰግኑት እህልና ውሃችሁ ይባረካል። ነፍሴ ሆይ እግዚአብሔርን ባርክ፣ ይበሉ ባካቸው ነፍስ ውስጥ እውቀት አለ፣ ስሜት አለ፣ ፈቃድ አለ፣ ብዙ ነገር አለ። ስም አስገዟት። እግዚአብሔርን አመሰግናለሁ። ስለዚህ እግዚአብሔር አምላክ ምን አለ? እስራኤልን አር ዓመት ሰዋችሁልኝ፣ እኔ ግን አልተቀበልኩም አለ። ዝማሪዎቻችሁ እንደውም ጩኸት ናቸዋል። ጩኸት ነዋል። እንደውም ቆይ ልንገራቸው አላቸው። ይሄን የምናገረው እኔ እግዚአብሔር ነኝ ያለና አስማርካቸዋለሁ። ሁለት አይነት አምልኮ የለም ወይ፣ ከኢየሱስ ማን ነው ዘማሪው? ምን አለ? ወይ ከዓለም ወይ ከማ ከኢየሱስ። ስለዚህ በጌታ በኢየሱስ ስም አንደ በቶቻችን ለእግዚአብሔር ምስጋናን ያመጣል። እጃችሁም ከፋርጉና በኢየሱስ ስም አመሰግነሃለሁ በሉ እናንተ ወጣቶች እድለኞች ናቸው። እውነቴ ነው ምላቸው። በሕያው ጌታ እግዚአብሔርን ቆማችው ለዝማሬ አንደበቶቻችሁ መክፈት በጌታ በኢየሱስ ስም እግዚአብሔር አይናችንን ይክፈተው። እጃችሁን ከፍ አድርጉና እግዚአብሔር አይኔን ክበት በሉ ባካቸው። በዚህን ሰዓት ለሌላ ዓላማ የሚሰማሩ ሰዎች አሉ፣ በከንፈሮቻቸው በአንደበቶቻቸው። እኔና እናንተ ግን እዚህ ጉጭ ብለን እግዚአብሔር ሆይ ተባረክ እግዚአብሔር ሆይ ከፍ በል ስንል፣ የፈጠረን አምላክ በእኛ በደካሞች ሲጠቀም እንዴት ደስ ይላል። ስለዚህ በጌታ በኢየሱስ ስም ዕልልታ ጭብጨባ እናመጣለን። አንዳንድ ዕቃዎች የሚያሰክር ነገር ይይዛሉ። አንዳንድ ዕቃዎች ደግሞ ንጹሕ የሆነውን ነገር ይይዛሉ። ለምሳሌ ውሃ የሚንዝቃለ አረቄ የሚይዛለ ጠላ የሚይዛለ ቡና ያቱም እኛ ከከበሩ የተዋረደና የከበረ ቃል እኔ ከከበረው ነኝ የሚለው ጮ አሜን ይበል። እጃችሁን ከፍ አድርጉና እኔ ከከበረው ነኝ በሉ። ባካችሁ ለአንድ ሰው ያዙትና አንተ ውስጥ የሰራዊት ጌታ እግዚአብሔር መንፈስ አለ በሉ። ባካችሁ ትፈራላችሁ፣ ነው ያዙትና አንተ የሕያው የእግዚአብሔር ቤተ መቅደስ ነህ በሉት። ጀበናን አይታችኋል። እሳር ላይ ተጠርዳ ተቃጥላ ጭላሼት በጭላሼት ትሆናለች። የምትቀመጠው የክብር ቦታ አይደለም፣ የምትቀመጠው የምትቀመጠ ነው፣ የሆነ ቦታ የወሸኋታ እንደውም የሰው ልብስ ሁሉ እንዳቀብላች ነ። አንዳንድ ዕቃዎች ደግሞ በጣም ጥርት ብለው እንግዳስ ሲመጣ በጣም የሚገርመኝ አንዳንድ እናቶች ያንን ዕቃ በፍጹም ወይ ዓመት በዓል ቀን ነው የሚያወጡት ወይ የሆነ ቀን ነው የሚወጣው እንጂ አይወጣም። ያ የከበረ ተቆልፎበት ሁሉ ቁልፉ ይደበቃል። የእኔ አባት እኔን እንደዛ ቆልፎብኛ። እናንተ በጌታ በኢየሱስም ስም ጃችሁን ከፍ አድርጉና እኔ የተዋረድኩ አይደለሁም ከከበሩት ነይ በሎ ማቀ ጃችሁን ከፍ አድርጉ። እኔ የተዋረድኩ አይደለሁም የከበረ ዕቃ ነይ በሎ በምድር ስታስብ የሆነ ሰው ፎቅ ስላለው የሆነ ሰው ሀብታም ስለሆነ የሆነ ሰው ብር ስለቆጠረ የከበረ ይመስላል። ኖ እንደዛ አይደለም። የኔ አባት አንድ ነገር ልንገርህ፣ አንተ ውስጥ የነገስታት ንጉሥ፣ የጌቶች ሁሉ ጌታ፣ የአማልክት ሁሉ አምላክ ሱ እግዚአብሔር በእኔ በከበረው ዘላለም ውስጥ አለ። በአንተ በከበረው ስምህን ጥራና ተናገር። ያ ሰው እኔ ነኝ የሚለኝ ጨዋ አሜን ይበል። እኔን ያንን አጢአተኛውን አስቸጋሪውን ሰው መረጠና በዚህ በደካማው ሰው መጥቶ ተቀመጠ። አንተ ሰው ጩውና ምን በል እባክህ።